ሁሌም እንደምላቸው እንግዲህ ሶስተኛ ወገን እንዲ ወዮ ወዮ ወዮ ከርበቱ ዘቅዝቁ ስንል የነበረው ሁሉ እንግዲህ በቂታችን ቁጭ ብለን ሶስታቸው በአንድ ሊሆኑ እየተንደራደሩ ነው። እንግዲህ ሁለታቸው አንድ ሆነዋል። ይሄሉ የኔ ቆንጆ አመሰግናለሁ። ያው ዛሬ ከቤኒ ጋር እንድመጡ የሚል ድምጽ ሆነ ነበሩላችንም እና ያደግም ሆኗል ማለት ነው፣ ቤተሰብ ብቻ። ነገ ደግሞ እንዴት ነው? በፍቅር ይመጣሉ ማለት ነው። በጣም ብዙ የሚወዷቸው ሰዎች አሉ፣ በአንድ ላይ እንዲሆኑ የሚፈልጉ ሄሉና ቢኒ ማለት ነው። ሁሌም እንደምላችሁ ቪዲዮ ማየት ማበረታታት፣ እህታችን መውደዳችን መብታችን ሆኖ ግን የሆነ ፕራይቬት የሆነ ህይወት አለ። ለምሳሌ ስለ ባል ስለ ሚስት ወይ ደግሞ የሆነ እንዴት ነው የት ቦታ መኖር እንዳለባት ምናምን እንደዚህ ነገሮች ሷ ነው የምታውቀው። ግን ስለ ቪዲዮ አቀራረጽ ለምሳሌ አይ ሄሉ እዚህ እዚህ ቦታ ላይ የምችንም እዚህ እዚህ ቦታ ሁኝልን፣ በዚህ በዚህ ሰዓት ልቀቂልን፣ እንዲህ እንዲህ እንዲህ እንደዛ አይነት ሀሳቦች ሶኬ ሁላችንም እንደዚ ማለት መብት አለን። ግን ብዙ ወደ ፕራይቬት ህይወት ወይ ደግሞ ወደ ግል ህይወት ወደ ሆነ ነገር ባንገባ ደስ ይለኛል። እንደውም እንደዚህ ነገሮች ሲፈጠሩ አይዟችሁ፣ ሁሉ ነገር ይስተካከላል፣ ታረቁ ምናምን ነው ማለት ያለብን ማለት ነው። ግን ያው ሁላችንም ስሜታዊ ስኖን በቃ እኛንን እኛንን የእናንተን ህይወት የምንመራው ነው የምንለውና ይህ ነገር ብናስተካክልል ሁላችንም እኞቴ ነው። ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዝት ተረፍረፍ ይበልልኝ። ላይክ፣ ሰብስክራብ፣ ሸር ማድረጋችሁን አትርሱ። እንግዲህ ቤተሰብ ዛሬ ቢኒ እስከ እህቱ መጧል። ሄሉና እህቱ እንግዲህ አንዱ ሆነዋል። ሄሉም ያው የእሷ ጥፋት አይደለም፣ አንተ ነህ። እሷ አታቀኝም። ኦልሬዲ ዋን ዴይ አንድ ቀን ነው ያየችኝ። ና በዛን ቀን ምንም ብትፈርድብኝ፣ አንተ ግን ከእሷ ጎን ሳይሆን መሆን የነበረብህ ከኔ ጎን ነው መሆን የነበረብህ ብላለች። ቢኒ ደግሞ ምንድን ነው ያለው? ከሄሉ ጎንም ሁኜ እህቴ ማጣት አልፈልግም፣ ከእህቴ ጎን ሁኜ ሄሉም ማጣት አልፈልግም ሁለታቸውም ማጣት አልፈልግም ነው ያለው ቆም ብለን ካሰብን ሁላችንም ያው የምናደርገው ነገር ነው ወንድማችን ለምሳሌ ወንድማችንና ባላችን ማጣት አንፈልግም፣ ወይም ደግሞ እህትንና ሚስት ማጣት አትፈልግም። ሁሉም ሰው የሚያደርገው ነው። ሚስት ሚስት አትበይ ወይ ደግሞ ባል ባል አትበይ እንዳትሉ የሆነ ሪል የሆነውን ነገር ነው ምነግራችሁ። ግን ያው ሚስት ትናደዳለች ወይ ደግሞ እህትም ትናደዳለች። እሱ የሁሉም ሰው ባህሪ ሆኖ ነገር ግን ዛሬ እንግዲህ ነገሮቹ ማብቃት ይችሉ ነበር። ግን ሄሉ በአንድ ቀን ማናችንም ይቅር ማለት እንደማንችል ታውቃላችሁ። ዛሬ በጣም ስለተናደደች ስለተበሳጨች፣ እንግዲህ ያንተን ፎቶ ስለሆነ ውሰደው፣ የራሴ ፎቶ ግን ማንም ቤትም ጋር እንዲሆንም ስለማልፈልግ ራሴ ቤት እንደሆነ ሊሆን ይፈልጋለሁ ብላ እንግዲህ ራሷን ፎቶ ይዛ ተከትላ ሰጠዋለች ማለት ነው። በዚህ አጋጣሚ ካሜራማን ካሜራማን እግዚአብሔር ይባርክ፣ ዘመን የተባረከ በደስታ የምትኖርበት ሁሌም በፍቅር ሁሌም እንደ ሳክ እንደዚህ አስታራቂ እንደሆንክ ኖርልኝ። እውነት በጣም ነው የማከብረ በቃ የሰው ልጅ ማለት ነው ለእናንተ የሆነ ነገር እስኪያደርግላቸው አጠብቁ። እንደዚህ አይነት ንጹ ልብ ካላቸው ለማንም ሰው መሆን ይችላሉና እንደዚህ የሆነ የለም እነሱን ለማስታረቅ የሚያደርገው ነገር ሄሉ ስትቆጣው ትናንት አሁን በቃ ከአንተ ጋር በስራው ላመጣበታለች፣ ማለት ከአንተ ጋር እንድንቆራረጥ ትፈልጋለ ወይ እኔ ጋር መስራት ትፈልግ ይላ ብለዋለች። ግን ስራዬ ስራዬ ነው፣ ግን ደግሞ ወንድምነቱ ያስገድደኛል። እኔ ሁለታችሁ እንድትለያዩ አልፈልግም ና ያለው ና ይመቼ ያራዳል። እግዚአብሔርን ተመችሰኛል። ወንድሜ ክበርልኝ፣ ሁሌም ከሄሉ ጋር አብራችሁ እንደምትዘልቁ ባለሙሉ ተስፋ እኔ፣ ደግሞ ሱም ታደርጉታላችሁ። የእውነት በጣም ደስ ብሎኛል። ብቻ እንዴት ልበላችሁ፣ አንዳንድ ሰዎች ምን አገባኝ ስራዬን ነው የምሰራው ብለው በቃ ካሜራ ይቀርጻል ምናምን። የፈለገችው እሷ ብትጣላ ብትታረቅ የፈለገችው ብቻ ከናቅራት ሲባል ይቀርጻል ማለት ነው። ግን እንደምታዩት እንግዲህ እንደዚህ አይነት መልካም ሰዎች አሉ፣ መጥፎ ሰዎች እንዳሉት ሁሉ መልካም ሰዎች ጥግ ይደረሳሉ እዚህ ምድር ላይና፣ እግዚአብሔር ይመስገን። እኔ በጣም ብዙ መልካም ሰዎችን ሳይ ኦፍ ይላለሁ ማለት ነው። በቃ እንዴት ነው ሀሴት ይሰማኛል። እግዚአብሔርም በጣም መልካም ሰዎች አሉና፣ ቲንክስ ጋድ ያ እና ማለት ነው የሆነ በጣም ደስ ይለኛል ሄልዩም እንግዲህ እየተናገረች የነበረችው አቤት ንግግር አያችኋት አደል ሴትና ወንድ የሆነ የሚገድበን ነገር አለ ሴት ልጅ የሆነ መንገድ አላት ወንድ ልጅ የሆነ መንገድ አለው ሁሌም ደምላችሁ ምንድን ነው ሄልዩ ምንድን ያለችው የሆነች ሴት ልጅ አሁን ቲሸርት ሳትለብስ ብትወጣ አሄብ ያኔ ሙሴ እንደዚህ ጥሩ አይደለም ትባላለች ራቁቷን ሄደች ወንድ ልጅ ግን በቦዲ ቤድ ሶኬ ችግር የለውም ኖርማል ደግሞ ብዙ ጊዜ ይሄዳሉና እንደዛ አድርጋ ነው በአጭሩ ያስረዳችሁ፣ ማለት ነው ይሉዬ። ሁሉም ሰው የሆነ ገደብ አለው። ሁላችንም ገደብ እንዳለው ሁሉ ገደብ አልፈዋል ሁ እንዳያችሁት። እንግዲህ ብቻ ግን ጥፋቷን አውቃ ይቅርታ ጠይቃለች። ከዛ እንግዲህ ቢኒያም ዛሬ ያለውን ነገር ለማስተካከል ሞክሯል። እና ምንም ተስፋ መቁረጥ የሚባል ነገር የለም። እንደውም ደስ ናለ ዛሬ ቢኒ ስላየሁ ደስ ብሎኛል። እስከነ ፎቷችን ቢኒያችን ከች ብሏል። መቼው እንኳን ደህና መጣ ብለናል። ነገ ያለው ነገር ይስተካከላል፣ ሁሉም ነገር ዛሬ ይሉዬ በጣም ስለተበሳጭ ሲነው ትናንት አይታችዋል ከቱ ላይ በጣም ተናዳ ተናዳባት ነበረ ምናምን፣ ግን ምንድን ነው ምንም ችግር የለው ማለት በቃ ታረቁ። የሆነ ነገር ከሰው ጋር ተጣልታችሁ በአንዴ ፒስ በቃ ታርቅ ያለው በቀደም ነገራችሁ ያለው ታርቅ ያለው ምናምን ካለሽ የውሸቱ ነው። ማንም ሰው በአንድ ቀን የአለፈን እየተጣላችሁ ትንጥሉ ሊረሳ አይችልም። ግን ሄሉ እንዳያችኋ በጣም ነው ያሞገሰችው ዛሬ በቃ ብዙ ነገሮችን ምናምን። አንዳንዴ ሰውም ኮ ተጣልቶ የያለፈን ነገር የሚረሳ ሰው አለ። ሄሉዬ ግን በጣም አድርጋ ነው ሞገሰችህ ለአንተ እንዳንተ ቦታ የሰጠው ሰው አልነበረም ከዚህ በኋላም የሚሰጠው ሰው አልነበረም እንግዲህ ስታስቡት ምንድን ነው ስለዚህ ነገርን አጠናቃ ነው ያለችው ነው ማለት ነው ለገባው ቢኒ ገብቶታል ነገው መቶ ይቅርታ ቃል ከእግሯ ላይ ድፍት ይላል ምናምን ሄሉ የማሁን ብቻ ስታስብ ውሽ ይ ያልሽ ነው የሚሆን ምን አለ እንደው ዛሬ ቅርብ እየው በሆነ ምናምን እያለች ነው ብቻ ግን የኔ ቆንጆ ብቻ ደስ ትለኛለች በጣም ነው የምወደሽ እንዲሁም ደግሞ ካሜራማን የሆነ ቀን አብራችሁ ካሜራ ጋርም እንደዚህ በትመጡና ደስ ይለኛል። ፊቱን ብናዩ ትንሽ አረ ድምፁ ይበቃኛል። ብቻ እንደዚህ ሁኑ እንደዚህ መልካም ልቡ በቂ ነው። እና ወዶቼ ለማንኛውም ፏበሉ ፎቷችንም ወንድማችን መጦሉናል። እዚህ በኋላ ፏ ፍሽ ነው ማለት ነው። በፍቅር ነው የሚመጡት እህታቸው ማብራ እና ወዳችኋለሁ። ኔ ወዶች መልካም ምኞታችሁን ሁሌም ተመኙላቸው። በሌላ ስንገናኝ ሰላማችሁ ይብዛልኝ። ወዳችኋለሁ። መልካም ጊዜ ሆንላችሁ ባይ